የእኛ ቶሎ ቶሎ ቤት ግድግዳውን ሰንበሌጥ እኛማ እንጠብቃለን። ማታ እንግዲህ ፏፈሽ እያሉ እንመጣለን። ይጠብቁን ብለናል። እኛ እንጠብቃለን። ግን ሩታ ሀብቴ እንግዲህ ምንም ማድረግ አይቻልም። ጽናቱን ይስጥሽ ብላለ። አይዞሽ አይዞሽ፣ እንግዲህ እሮታዬ፣ እኛማ ምን እንሰራለን? እንጠብቃለን። ሰዓታችን ሰዓታችሁ አክብሮ እንጂ እኛማ እንመጣለን። እውነትም ሆነ ማለት ነው፣ ሄርሜላ ጭራሽ ፍቅሩን፣ እውነትም ነው ማለት ነው። እንደዚህ የሆኑ ጭራሽ እውነትም ፍቅር አስይዘዋለች ማለት ነው። ቤተሰብዬ፣ ፍቅር ይዞታል ልጁ። ትላንትና ራሱ አላማረኝም ነበር። አይን አይኖና ያያት እንግዲህ እኔ እንደዚህ አይቸሽ አላቅም። ሌላ ጊዜ እኮ ቀና ብያ ላይሽም ነበረ፣ አሁን ግን በደንብ ያየሁሽ ነው። ምንም የመሰለኝ አይደለም ብለዋል። ይሄን ጠጋ ጠጋ ለማን ነው? ጎኑ ጎኑ ያስፈራል። እና እንቺን ጠጋ ጠጋ እኔ ማላማረኝም ነበረ ቤተሰብ እየማታ ማለት ነው። እና በጣም ነው የሚያሳዝነው። እንግዲህ እኛ እንጠብቃለን። ሮታ ሀብቴ ግን ትላንትና ወደ ቤት ይወጣለሁ ብላ ነበረ፣ ወደ ቤት ይሄዳለሁ ብላ እንግዲህ እናቷን እህቷንም መልሰው አስገብተዋት ነበረ። እሱ ግን እዛ እየሄደ ይዝናናል፣ ይጫወታል፣ እንደፈለገ ይሆናል፣ ከአስሩ ጋር ይጋደማል ማለት ነው። ውድ ቤተሰቦቼ በጣም ነው ያሳዝነው። እኔ በጣም አዝኛለሁኝ እና ዛሬ በጣም በሚያሳዝ ነገር ጭራሽ እየጠጡ ነው እንግዲህ፣ ፏፈሽ ያሉ እየጠጡ ቢራቸውን ነው ምንድን ነው የሚባለው ነገር ይዘው ነው እንግዲህ እየመጡ ያሉት። ሩታ ይሄንን ቪዲዮ ስታይ ምን እንደሚሰማት ቤተሰብዬ፣ እኔ አላቅም ምን እንደሚሰማት አስቡት። ቤተሰብ ምን እንደሚሰማት ምን እንደሚያረጋት እንዴት እንደምትሆን አስቡት ቤተሰቦች እኔ ሩታ የምሬ ነው ምላችሁና ሩታ ይሄን ነገር አይታው ዝም ትላለች ምን አይነት ጽናት ቢኖራት ነው ምን አይነት ትግስት ቢኖራት ነው ምን አይነት መልካም ሰው ብትሆን ነው ሩታ በዚህ ልኩ ማለት ነው በዚህ ልክ መልካም መሆን በዚህ ልክ ጥሩ መሆን በዚህ ልክ መታገስ ግን አንዴ ከተነሳባት ሁሉም ነገር ድምጥ ማጦ እንደምታበላ ወቁ የምሬ ነው ምላችሁ ቤተሰብ ነብር ሆና ከመጣች በቃ የለችም ሁሉም ሰው ነው ድምጥ ማጦ የምታስበላበት ማለት ነውና ሁሉም ሰው ግራ ነው የሚገባው እና ቤተሰብዬ ይመጣሉ እንመጣለን ብለዋል ማለት ነው። እኛ ማታ እንጠብቃለን። ሩታዬ ጽናቱን ይስጥሽላለሁኝ። እናንተም እንግዲህ ያው ምን ልበላችሁ፣ የምር ቃላት አጠረኝ። በጣም ነው ያስጠሉኝ ማለት ነው። እንግዲው ገደል ግቡ እናንተ፣ የማታ ቪዲዮ ይሳካላችሁ እናንተ። እኛማ እንጠብቃለን ብዬ በልጄን እተማመናለሁ። ምንም አያደርግም። እኔ ከኔ እጅ አይወጣም። ከኔ በልጓም ፈረስ በልጓም እንደሚያዘው እኔ ልጄን ይዤዋለሁ። ስለዚህ የትም ማሄድም ብሎ ነበረ ጋሽዬ ማለት ነው። እንግዲህ ከአባቱ ከእናቱ አፈንግጦ ወጥቷል ማለት ነው። በአሁኑ ሰዓት በእናንተ እጅ አይደለም፣ ወይም በእናንተ ስራ አይደለም ያለው ከ ሚስቱ ጋር ነው። ይቺ ከጮኛው ምኑ ጮኛው ጮኛው አደለችም፣ ውሽሚት ማለት ነው። ከውሽሚት ጋር ነው ያለው ማለት ነው። ቤተሰብዬ እና ከጋሼ ሁላ አምልጦ ወጥቷል። ጋሽዬ ይህንን ነገር ሲሰሙ ወይም ደግሞ ይህንን ቪዲዮ ሲያዩ ምን እንደሚለው እኔ አላቅም፣ ብቻ ቤተሰብዬ ማለት ነው። እና በጣም ነው ያዘንኩት። ጋሽዬ ምን ያክል ቢተማመንበት ነው እንግዲህ አብርሽ አይወጣም ብሎ ይሄ ሁላ ነገር በቃ እሺ ብሎ ደምድሞ ነበር ማለት ነው።